ነፂ እንግዲህ እዚህ ጋር በምስሉ ላይ እንደምትመለከቷት ነፂ ማለት ይች ናት። እንግዲህ ከአብርሽ ጋር ተገናኝተዋል። የሚገርመኝ እኔ በጣም የሚገርመኝ ነገር ግሩፕ ላይ ሰው ግሩፕ ፈጥሮ ቡድን ፈጥሮ በጣም ተጣልቶ ነው ያለው፣ ፎቶ እስከ መዘቅዘቅ ድረስ ብዙ ብዙ ነገር ማለት ነው። ማለት የአብርሽ የፍቅር የዚች ልጅ ደጋፊ አሁን መታ አሁን ደጋፊ አፍርታለች። እንግዲህ በቃ እኔ እንጃ በአንድ ቦታ ቢገናኙ ኖሮ እስከ መጋደል እስከ ድብድብ የሚያዳርስ ነገር ጸብ ውስጥ ነው የገቡት። ምክንያቱም ግማሹ የአብርሽን ሕይወት ህዝብ ጠብጥነ የመጣችው ለምን መጣች ብሎ የሚል አለ። ግማሹ ደግሞ ልክናት፣ ትክክልናት እንኳን መጣች ተደብቃ መቅረት የለባትም ምናም የሚል ያለው ማለት ነውና እነሱ ግን እንደዚህ በምታዩት መልክ ጭራሽ አሁን ራሱ ፍቅረኛ በሚመስል መልኩ አምሮባቸው መጥተዋል ማለት ነው እና እኔ ልነግራችሁ የምፈልገው ነገር ብዙ ሰው ዩቲዩብ ላይ ሲሰራ ለአይዲያ ነው። በነገራችን ላይ ሳይጣሉ ይጣላሉ። ለምን? ትኩረት ለመሳብ ገብታችኋል አይደል? ፍቅረኛ ሳይሆኑ ራሱ ፍቅረኛ ነኝ ብሎ መምጣት ራሱ ይችላሉ። ለዛ ነው አስሬ ከንትና ጋር ጀመረ ይባላል። ከዛ ደግሞ ከሷ ጋር ተጣላና ከሷ ጋር ታረቀ ምናምናም ይባላል ብዙ ጊዜ ማለት ነው። አይታችሁ እንደሆነ እና ስለ ዩቲዩብ የማያውቁ ልጆች ግን ኖርማል ተከታዮች በጣም ይጨነቃሉ። በተለይ ለምሳሌ ፍቅርን የሚወድ ሰው ፍቅር እንዲሆነች ተብሎ እንዲወራም እንዲሰማም አይፈልጉም። በእሷ የመጣ በቃ አንገት እንሰጣለሁ የሚል ደጋፊ አላት እና ግን ያው አንድ ሰው ቪዲዮ መስራት እስካለበት ድረስ ፍቅር ያላስቀየማትን ሰው እከሌ ያስቀይሞኛል ብላ ቪዲዮ ብሰራ ያ ሁሉ ተከታይ እውነት ነው የሚመስለው እና ይሄ ነገር እስካሁን ድረስ ያልገባቸው ነገር ነው ማለት ነው። እና እንደምታዩት፣ ጸበኞቹ ራሱ አይመስሉም። ነፂና አብርሽ ሰሞኑን አይታችኋል። በጣም ስታለቅስ ራሷን ጥላ ሶስት ነው አራት ቪዲዮ ሰርታለች። ሁሉም ላይ እያለቀሰች ነበረ። ለቅሶ ብላችሁ ዝም ብሎ ለቅሶ አይደለም መንባዋ መንታ መንታ ነው የሚያወርደው ማለት ነው እና በጣም ተጎሳቁላ ምናምን ነገር ነው። አይታችሁ እንደሆነ ዩኒቨርሲቲ ትምህርት ለሱ ብዬ ትቼ መጥቻለው፣ በዛ ላይ ከቤተሰብ ጋር ተጣለች፣ አሁን ሰው ጋር ነው ያለት ብላለች። ባለፈው ደግሞ እጇን ቁርጣ ነው ያንተን ካላገኘው ሞታለው ብላ እጇን ቁርጣ ሐኪም ቤት ገብታ ነው ታሽጎላትላ ነበረ እና እዚህ ጋር ደግሞ ስታዩት የታሸገም የተመለጠም የለም ዞሮ ዞሮ የምንላችሁ ፈልጌ መሰላችሁ ሚዲያ ላይ የምታዩት ነገር ሁሉ እውነት እንዳልሆነ ነው የምነግራችሁ ማለት እናንተ በምታስቡት ልክ ተጣልተው አይደለም ቢጣሉም የተወሰነ ነው እንጂ እናንተ እንደምታመሩት አይደለም በቃ ተነጋግረው ነው የሚሰሩት ያለውን ነገር በሙሉ እና ኖርማል ቢሆን እንደዚህ ስቃው እንደዚህ ተቃቅፈው ባልተነሱ ነበር አያቸው አይደለ እንግዲህ ቪዲዮውን ማታ እለቅላቸዋለሁ ማታ ላይ። አሁን ግን እንደምታዩት በርከት ያለ ፎቶ ደርሷል ማለት ነው። እና ይሄ ፎቶ ዛሬ የተለቀቀ ፎቶ ነው። ሀረካት ማየት ትችላላችሁ፣ ፈገግታ ማየት ትችላላችሁ። ምንም የተጣሉ ሳይሆን አሁን ትኩስ ፍቅር ውስጥ ያሉ ሰዎች ናቸው የሚመስሉት። ለማንኛውም እንግዲህ በእነሱ ምክንያት የተጣላቸው በቃ ብዙ ብዙ ቦታ የተደራረሳቸው ልጆች አላቸው እና ይህን ስተት ምን እንደሚሰማቸው አላውቅም። ና ብዙ ሚዲያ ላይ የምታዩቸው በተለይ በዩቲዩብ መንደር የምታዩቸው ነገር አሉ። ትክክለኛ ላይፋቸው ነው የሚያሳዩ ትክክለኛ በቃ ሲታመሙ ብቻ ታመምኩ፣ ሲድኑ ዳንኩኝ፣ ስራቸው ሁሉ ነገር ኦሪጂናል የሆነ ነገር የሚያሳዩ ሰዎች አሉ። ግን አብዛኛው ኢትዮጵያ ላይ ያለ ዩቲዩበር እንትን ነው ልክ እንደ ድራማ ድርሰት ጽፈው ቁጭ ብለው ተነጋግረው አጥንተው እና ይሄ ጭውውት ነው አደለ እንደውም የነዚህ ጭውውት ሳይሆን ድራማ ነው ድራማ ነው አደለ ክፍል አንድ ክፍሎት እያለ የሚቀጥለው እና ለዛ ነው አይዲያ የማያልቅባቸው ከአንዱ ሲያልቅ አንዱ ከአንዱ ሲያልቅ አንዱ ማለት ነው ለዛ ኮ ነው ተለያይተው ተኳርፈው የማይቀሩት እንጂ አሁን በትክክለኛ ሪል ላይፍ ቢሆን የሆነ ሰው አልፈልግም ዞርበል ምናምን ተብሎ ያንን ሰው በፍጹም ተመልሶ አይኑን ሊያየው አይችልም ምንም ብትወዱት እራሱ የሆነ ልክ አላቸው አይደለም። ግን ሲነጋገሩ ተነጋግረው ስለሆነ ምን ክፉ ነገር ቢነጋገሩ ምን ቢሰዳደቡ፣ ውጣልኝ፣ ውጭልኝ፣ ዞር በይልኝ ምናም ቢባባሉ ዞሮ ዞሮ አንድ ጋ ይሆናሉ። ለምን ልክ ድራማው ሲጠናቀቅ ኖርማል ላይፋቸውን ያሳዩና አንድ ሳምንት ከዛ አይዲያ ሲፈለግ ድጋሚ መጣላት ድጋሚ መታረቅ ምናምን ነገር ነው ማለት ነው። ለማንኛውም እንግዲህ ማታ ላይ በቪዲዮ ይዤላችሁ መጣለሁ። እሷ ግድት እንደዚህ ሲገናኙ ምን ሊሉ እንደሚችሉ አላውቅም። ምክንያቱም ባለፈው እሱ ሊያወራኝ አይፈልግም ምናምን ነገር እያለች በቃ ጭበርብሮኛል፣ በቃ እንደዚህ ክዶኛል፣ እንደዚህ በድሎኛል እያለች ስትል ነበረ። እዚህ ጋር ግን እንደምታዩት አክቷን እንግዲህ እንደተበደለ ሰው ምናምን ነገር አይደለም ነ እሱን ስታገኘው ፍቅሩ ሀገር አሸባት። ከባድ እኮ ነው የምር። እኔ ማመላ ቅተኛል እንዲህ ሲጀመር እ የመቼ ነው ላ ብዬ ጠይቅ ያለው። ምክንያቱም ሳይ ደግሞ ይሄ አብርሽ አሁን ያለበት አቋም ነው እንጂ የበፊት አይደለም። ሳይ ደግሞ እሷ ራሱ ያሁን ነው እና ጭራሽ ዛሬ ጠዋት ነው የተፖሰተው ፎቶ ማለት ነው። በዚህ ልክ በእርግጥ ትናንትናም ነገ ከነፂ ጋር እንመጣለን ምናምን ብሎ ተነግሮ ነበረ። ተትናንት ወዲያ ለትናንት ይዟል ሊመጣ ትናንትና ደግሞ አልመጣችለትም ይመስለኛል ወይ ያልደረሰችም። ከዛ ብቻውን ነው መልስ የሰጠው። ነውንም ጧት ላይ ቪዲዮ ሰርቼላችሁ ነበረ። አሁን ደግሞ አግኝቷታል። ለጊዜው ግን ፎቶ ነው የወጣው። በቪዲዮ ደግሞ እንግዲህ ምን እንዳላት ወይም ደግሞ ምናልባት እውነታውን ግልጽ አድርጊልኝ ብሎ ሊለምናትም ይችላል ለምን በቃል ለምን አሁን ኦዲንስ በጣም ተናደውበታል። የእሱ ማለት ነው፣ የእሱ ወዳጆች የነበሩት ወደ ነፂ ሄደዋል። ምክንያቱም ሴት ልጅ ስትበደል ማየት አንፈልግም፣ ስለዚህ ከተሳሳትክ ተሳስታ ልንልህ ይገባል ምናምን ብለው የእሱ ራሱ የነበሩ ኦዲንሶች ለሁለት ተከፍለዋል። ስለዛ እነዛን ኦዲንሶች ደግሞ መሰብሰብ ይፈልጋል። ለዛ ደግሞ እርቅን ማውረድ ፈለገ ማለት ነው። ትዝ ካላች ከዚህ በፊት ራሱ ፍቅር ስትመጣ ደስተኛ አልነበረም። ነገር ግን ፍቅር በራሷ ጥረት እያደገች እያደገች ስትመጣ ስትፈምስ ያኔ ሰላም አወርደው ሲስተር ልብራዘሪ ሆኑ ማለት ነው። ስለዚህ ከነዚህ ጋርም ያለው ህይወቱ በዛ መልክ ሊያስኬደው የፈለገ ይመስለኛል። ለማንኛውም እኛ ጸብ አንፈልግም፣ መታረቃቸውን እንፈልገዋለን። እኔ የሚያሳዝኑኝ ቲክቶክ ላይ ያሉ ልጆች በእነሱ ጸብ ጨጓራቸው ሚላጥ እንደ እንቅልፍ አጣሁኩ ሚላለን፣ የሚገርመኝ እንቅልፍ ያለቀስኩኝ እንትና ተዘግዝቃይቺ አለቀስኩኝ። ከዛ ደግሞ አንዷ የአንዷን ቤተሰብ አምጥታ ትዘቀዝቃለች። ከዛ ደግሞ አንዷ የአንዷን ቤተሰብ እያመጠች እየዘቀዘቀች፣ ልጆች ምንም ባልሰሩ ማለት ልጆች ባጠፉት ሲጀመር ጥፋት ሳይሆን ስራ ላይ ናቸው። እና እነሱ ስራ ላይ ናቸው። እይታው ሰው ሀበሻ ችግሩን መሰላቸው እንደዚህ ሲኮን ነው ሰው ቪው የሚጨምረው። ስለዚህ እነሱ ደግሞ ቪው እንዴት እንደሚመጣ ስላወቁ ቪው ነው እየሰሩ ያሉት። ሰው ግን እውነት እየመሰላቸው በልጆቹ ሲናደዱ ቤተሰብ እያመጡ የሚዘቀዝቁ ራሱ አንዳንድ ጥሩ ያልሆኑ ስነ ምግባር ነው። ሌላው የምችለው ምክንያቱም ልጅ የፈለገ ሊያጠፋ ይችላል። ልጅ ስላጠፋ እናት አባት አምጥታችሁ መዘግዘግ ተገቢ ነው ብዬ አላስብም። መቼም ደግሞ ልክ ሊሆን አይችልም። ገብቷቸዋል። ሰው ካናደዳችሁ እናንተ ከዛ ሰው ተችላችሁ መገኘት ነው እንጂ ያንን ሰውን ለማናደድ ብላችሁ ጭራሽ ሌላ ነገር ውስጥ መግባትም የለባችሁም። እና በደጋፊ እያላችሁ ሀት ጣሉ። በቃ እነሱ ተስማምተው ተዋደው አይዲያ አድርገው እየሰሩ እንዴ እስከ ማየትኮ ትችላላችሁ። ዛሬ የሆነ ዩቲዩበር ቪዲዮ ከለቀቀ ነገ አንዱ አይለቅም። ለምን መሰላችሁ? የዚህኛው ቪዲዮ በደንብ እንድታይለት ሲጀምር ቁጭ ብለው በተራ ነው እየለቀቁ ያሉት። ዛሬ ከሌ ከለቀቀ ነገ ደግሞ በከሌ ይለቀቃል እየተባሉ ነው እንጂ ኮ እውነት ጸበኛ ቢሆኑ ማለት ነው ያችንም የራሷን ትሰራለች፣ ይህም የራሱን ይሰራል፣ ብትንትናቸው ይወጣ ነበረ። ቪዲዮም ሲለቁ ደስ እንዳላቸው ይለቁ ነበር። ግን አይደለም ተመካክረው ስለሚሰሩ፣ በወረፋ ስለሚሰሩ ዛሬ አንዱ ቤት የተለቀቀው ቪዲዮ ዛሬ አንዱ ቤት ከተለቀቀ ወይ ነገ ወይ ተነጎዳ ወይ በአራት ቀኛው በአምስተኛው ቀን ነው የሚደርሳቸው። ያ ማለት ተመካክረው ስለሚሰሩት ማለት ነው። ስለዚህ ነፂ ደግሞ አብርሽን የምር ብትጣላው ኖሮ ብታኮርፈው ኖሮ ነይ ቢለው ራሱ ቢቀጥራት ነው አልመጣም፣ ምን ፈለግ፣ ዋሽተኛል፣ ብዙ ነገር አድርገኛል፣ ስለዚህ አልፈልግህም ብላ በራሱ አቋም መቆም ትችል ነበር። ለምን አብርሽ ባያገኛትም ራሱ ኦረዲ ልጅቷ ፈምሳለች። አሁን የምር ነው የምላችሁ፣ አሁን ፈምሳለች። በቃ የምትፈልገው ደረጃ ላይ ደርሳለች። ምናልባት ቻናሏ ብር ላይ ሰራ ይችላል። ነገር ግን ተቀባይነትን አግኝታለች። ግን ከአብርሽ መራቅ አልፈለገች። ምናልባት አሁን ሳስበው የድሮ ፍቅረኛውን ብትሆን ጥሩ ላይ ካልሆነች ማለት የኑሮ ገቢዋ ምናም ዝቅተኛ ከሆነና ወደ ዩቱብ ሊያመጣት ከፈለገ አብርሽ ደግሞ እንደምታውቁት በአይዲያ ጎበዝ ነው። ምናልባት ፎቶ ወይም አንች ጋር ስላለ እንደዚህ እንደዚህ ብለሽ ናይ ብሎም አመቻችተውላት ድፍረቱን ሰጥቷትም ሊሆን ይችላል ስለዚህ እኔ እንደዛ ነው ልላችሁ የምችለው ለማንኛውም የምር ቤት ጣሉ ወይም ይህ አይዲያ የአብረሽ እጅ ከመጀመሪያውም የአብረሽ እጅ ከሌለበት ቢያንስ የተጣላችሁ ፍቅረኛችሁ የከዳችሁ ብዙ ነገር ያደረጋችሁ በዛ ላይ ደግሞ ያስፈራሩኛል እያለች የሚያስፈራራችሁ ሰው እንደዚህ ሚዲያ ላይ እንዳትወጡ ያደረጋችሁ ሰው እናንተ በራሳችሁ ጥረት ስትወጡ ከዛ እነይ ብሎ ቢቀጥር ስትይጃል ሻቲጅ እና ጭራሽ ፎታቸው እሺ፣ ኖርማል። ተገናኙ እንኳን ለመነጋገር ነው ወይስ በውይይት ለመፍታት ተገናኙ ብለን እንኳን ብናስብ፣ በዚህ ልኩ እንደ ፍቅረኛ አክታቸው ሀረካት በቃ ያላ ጭራሽ ትኩስ ፍቅር ላይ ያሉ ነው እንጂ ብሬክፕ ያደረጉ ጓደኛሞች አይመስሉም ማለት ነው። ስለዚህ ነገረ ስራቸው ያጠራጥራል፣ ነው ምላቸው። ጓደኞች የምር እናንተ ምን ትላላቸው? እና ግን ነፂ መምጣት የምር የምር እስከዛሬ ያወራቸው ታሪክ እውነት ከሆነ አብሮ ሲጠራት መምጣት አልነበረባትም ብዬ አስባለሁ። ግን ይመቻት።